ቆይ ያስበላል ያስበላል ያስበላል። ይሄ ማ ያስበላል? ቤተሰብ እና ደህና ናቸው አይደል? እኔ ደህና ነኝ እኔ ደህና ነኝ። አብርሽ እና ሄርሜላ እንኳን ለዚህ ቀን አደረሳችሁ ማለት፣ ተሻሽታችኋል፣ ተሳሰማችኋል፣ ተቃቅፋችኋል ብዙ ኮንታክቶችን ፈጥራችኋል። ነገር ግን እንኳን በአንድ ፍራሽ ለመተኛት አደረሳችሁ። አዎ ደሳ ነው የሚባለው። እና እኔ ምላቸው አዲስ ነው። ይሄ እኮ ይሄ እኮ እንደሚሆን እኮ እኛ መገመት እንችላለን። አሸሹ ማሳጃ ረቅሹ እጄ ፈውስ ነው አልሽ፣ እሱ ማቀፈሽ ብዙ ኮንታክት የተደረገ ነገር አለ እኮ እንዴ! የጠዋት ሰውነ የጠዋት ሰውነ ስትይ፣ ይሄንን ደግሞ እኛ ባለትዳሮች ነው የሚገባን ማለት ነው። የጠዋት ሰውነ በጣም የጠዋት ሰውነ አልሽ እኮ ለካ ወጥመድ ውስጥ ልትከቺው ነው። አያትሽ ቤት ይዘሽ የሄድሽው የመጀመሪያዋ ሴት የሰው ቤት ዘው ብላ ገብታ የሰው ባል ቀምታ፣ የሰው ባል ደፍራ፣ የሰው ትዳር በትና አንደኛ ብዬሻለሁ። ፈጣሪ ከንዳንቺ አይነት ሴት ባሌን ይሰውረው። እብድ መስያለሁ ዛሬ ቤተሰብ እናንተ እእናንተ ወሬ አይጣል እኮ ነው አይጣል። ለወሬ እኮ ነው ለወሬ ማለት ነው። እና አብርሽና ሩታ መጨረሻቸው በቃ በዚህ ቪዲዮ አበቃለን። ምክንያቱም አንድ ፕራንክ ሲሰራ ምንድን ነው መሰላችሁ? አንድ እውነት ነገር ከጀርባ አለ። እዚች ጋር ሄርሚላ እየጀረበችው ነው፣ እየሞከረችው ነው። ገባችሁ? ከእሱ ጋር ብተኛ ምንድን ነው የሚለው ምን አይነት ፊት ያሳየኛል? ምን አይነት ተቀባይ ያሳየኛል? በአካልስ አሸሁት፣ ማሳጅ አደረግኩት፣ የተለያየ ነገር ኮንታክት ፈጥር ያለው። አሁን ደግሞ በብራንክ መልኩ ጉዳይን ላስተላልፍ ብላ እንግዲህ ሄርሚላ፣ ይሄ ለእኛ ትምህርት ሳይሆን ለአብርሽ መልእክት ነው እሱም ደግሞ ፕራንክ እንደተደረገው እንግዲህ፣ ፕራንክ እንበለው እንጂ ያው ተደራርገዋል እኮ። አዎ፣ ግን ያው እንደነሱ እንሄድ እንጃጃል ብለን ነው እልመሆን። ፕራንክ ሲደረግ እሱ መጀመሪያ ጥያቄ የጠየቀው ምንድን ነው? ሰው አይቶናል ወይ? እኔና አንቺ አብረን በተኛ ነበር ሰው አይቶናል ወይ? እነ ቡሬ እነ ሀይሚ እነ ጉድ እኮ ነው እናንተ፣ እናንተ፣ እናንተ፣ እናንተ፣ ጉድ ጉድ ጉድ ጉድ ጉድ እኮ ነው። ሴቶቹ አይተውናል ወይ ሰው አይተውናል ወይ ብሎ ነው። ስለ ስሙ ነው የተንገበገበው። እስኪ እኔ እርጉዝ ሚስት አለችኝ ከዚህ በኩል፣ ይቅርታ እየጠየቅኩ ነው። ከዚህ በኩል ታምሜ የነበረ በአጥሚት በጁስ ተሽሎኛል። አሁን ምን አይነት ስህተት ነው የሰራሁት አለኩ ይባላል። ይባላል ሄርሜላ ምን ሆነሽ ነው? እኔ ኮ ላይፍ አለኝ እኔ ኮ ላይፌ ላይ አልቆረጥኩኝም እኔ ኮ የማፈቅራት ልጅ አለችኝ እኔ ኮ እርጉዝ የሆነች ሴት አለች ምን አይነት ድርጊትን እያደረግሹ ምን ማድረግ ፈልገሽ ነው እንደዚህ እኔ እንዴት ብሎ ነበር መቀወጥ የነበረበት እሱ ግን ገና ለገና ሰዋየን አለ ሰዋየን እንደዚህ ስንሆን ሰዋየን እንደዛ ነው ያለው ማለት ነው ይሄን ግንኙነት ስለሚፈልገው ማለት ነው እና ሄሎ ሜላ ተሳክቶልሻል ወጥመድ ውስጥ ለመክተት ነበር ይሄን ማለት የሆነ ቼክ ለማድረግ ነበረ ይህንን ያደረገችው ማለት ነው። እንዴት ነው አሁን መድሃኒት በሰው የሰው ለሰው መድሃኒት ለመስራት ያይጥ ድመት ያይጥ ደም ነው አይደለ? እንትን የሚባለው እንደዛ ማለት ነው። አብርሽን በዚህ ፕራንክ አደረገችው። እናም አብርሽ ሬዲ ነው፣ ነገር ግን ማንም እንዲያየው አይፈልግም ገባቸዋ ይህንን ነው ያሳየን። አብርሽ እና እንዴት ነው ከዛስ በኋላ ምን ተፈጠረ? እናትሽ በጣም ቸኩለሻል እንትን ለማድረግ እናም ተፈቅዶልሻል ጊቢበት። እሺ ነገ አድርጉ ሲጀምር የዛንም ቀን አድርጋቸዋል። አድርጉ ብርድ አይደለም ሞቆሽ ነበረ ሁሉ ነው እናንተ። ከዛ ትናንትና ወንድሙ ሽምግልና መጥቷል። አዎ ሽምግልና መጥቶ ቢያንስ እስክትወልጂ ድረስ ጠብቂ ብሎ እየተናገረ ነው። ከዚህ ደግሞ እሱ ከሌላ ሴት ጋር ይንከባለላል። ይሄንን እኛ እንዴት አድርገን ነው ወደ እርቅ ይዘ ነው የምንመጣው? እኛስ ቢሆን አወዛገባችሁን እኮ እንዴት አድርገን ነው ይህንን፣ በቃ ኦዲንስን ግራ ለማጋባት ነው አይደል? አንድ ፕራንክ ሲደረግ የሆነ የሚመስል ነገር እኮ አለ እኮ። ይሄን አይነት አስተሳሰብ ነው የመጣልሽ። ብዙ ነገሮች አሉ እኮ፣ ለምሳሌ የሆነ ነገር በቃ የሆነ ነገር ይሄ ከመተኛት ከሌላ ከግንኙነት ውጭ ሌላ ነገር መፍጠር ትችይ ነበረ። አሁን እኔ እንዳልኳችሁ ይሄ ሄርሜላ ቼክ እያደረገችው ነው። ድጋሚ ለምሳሌ ጠጥቼ ነበር፣ ሰክሬ ነበር አለ። ከዚህ በፊት ግን ሶስ እንደሌለበት መጠጥ እንደማይጠጣን የተናገሩ የተናገረው አደለ? ራሴን ስቼ ነበር አለ። ጭራሽ ራስህንም አታቅም ነበረ። በጣም ጥሩ አዎ። እና ሄርሙ ተፈቅዶልሻል። እሺ፣ ተሸካሸኩ ሸክሸክ የጋይሸው አቃጣ ሸክሸኩ ብርድ አይደላ እንዴ? እና ሌላው ደግሞ ሰፈሩን ሁለት ቀን ካደርግ ሶስተኛው ቀን እንዴት እስከ ሶስተኛው ቀን ሰፈሩን አታውቀውም በናትህ አንተ ሌላ ቦታ እነሱ ሌላ ቦታ ምናምን ነገር አረ እንደው የሚመስል ነገር ተናገሩ የሚመስል ነገር ተናገሩ ከተሸካሸካችሁ በኋላ ማለት ነው የሚመስል ነገር ተናገሩ ግን ለትዳር ክብር እንደሌላችሁ ነው እያሳያችሁ ያላችሁት እኔ ባሌ በዚህ አጋጣሚ መልክት ሳስተላልፍልህ ማለት ነው እንደ ሄርሜላ አይነት ሴታ ያለው ትልና ወይኔ በላቸው፣ ምን እንደማደርግ አታቅም። ሲሪየስ። በቃ ደግሞ እንደ ሄርሜላ ቆንጆ ከሆነች ችግር የለውም፣ አካፍላት አለሁ። አውቄ ነው እሺ። ድሮስ እንዲህ ተወጣጥረሽ እና እንደዚህ በየቀኑ እሱን ማሳጅ እያደረግሽ በየቀኑ እሱን ጉንጩን ጭንቅላቱን ምኑን ምኑን የቀረሽ ቦታ የለም እኮ ከንፈር ነው የቀረሽ። እሱንም ከካሜራ በስተጀርባ ጀርባ እየሳምሹ ይሆናል አይታወቅም፣ ፈጣሪ ነው የሚያውቀው። ሩታ ትዕግስቱን ይስጥሽ። ሩታ አሁን እንግዲህ የፍቺውን ነገር ጀመረሽዋል። ቶሎ አፋጥኝና ይሄን ሰው ይህን ሰው ንብረትሽንም ከእሱ ጋር የሚያገናኝሽን ነገር ሁሉ ኮንታክት ያደረግሽው ነገር ካለ ሁሉንም ነገር ከታደርጊ ምክንያቱም በቃ ይሄ በቃ ሄዷል፣ ሄዷል። እኔ አብርሽ ሌላ ነገር ብዬ አልናገርም። አብርሽ ባለጌ፣ አብርሽ እንደዚህ አለልም። በቃ ልጁ ሄዷል። ባይሄድ ኖሮ ማለት ነው። ያደረገውን ካደረገ በኋላ ቢያንስ አንቺ እኔ እኮ የህይወት አለኝ እኮ አንቺ ህይወቴ ላይ ችግር ተፈጥሯል። እንደገና እንደዚህ ታደርጊያለሽ እንዴ? ምን ሆነሽ ነው? ለማስመሰል እኮ ይባላል ቤተሰብ። ምን ሆነሽ ነው? ለምንድን ነው እንደዚህ ያደረግሽው? እኔ እኮ የልጅ አባት ነኝ። እኔ ሳልፈልግ እኔ እንትን ሳለን ለምንድን ነው እንደዚህ ያደረግሽው? ይቀወጣል እኮ ትንሽ እሷ ራሱ እንድትደነግጥ ማለት ነው። ምንም ያለው ነገር የለም፣ በቃ ተርበተበተ፣ የሚያወራው የሚያደርገው ነገር ጠፋው። እናም ደግሞ መጀመሪያ ጥያቄ እንዳልኳቸው ሰዋየን አላየን ነው ሰዋየን አላየን እዚች ጋር ህይወቱም፣ አበላሸቱ ምናምን ኖርማል ነው ምንም የወንዶች ነገር ለነገሩ እንደዚህ ነው ቶሎ ብለው ሰው አየን አላየን ነው እንጂ የሴቷን ህይወት፣ አበላሽቻለሁ ከዚህ በፊት የነበረኝ ህይወት አበላሽ ሸሁኝ የመጸጸት ስሜት አይሰማቸውም። ለጊዜው ማለት ነው እና ምንድን ነው፣ እኔ አብርሽ ህልውና ላይ ማድረግ ይፈልጋል ከሄርሜላ ጋር ማድረግ ይፈልጋል። ቤተሰብ ዛሬ እኔ እብድ መስዬን የመጣሁት እንዳልኳችሁ እኔ ማድቤት ማድቤት ሆኜ ነው ቪዲዮ የምሰራላችሁ። የምሬ ነው ምላችሁ፣ ምንም ምቾት የለውም። ለዛ እኮ ነው ስራ ፈልጉልኝ ያልኩት። ምንም ክላስ የለኝም። ጸጉር መስራት አልችል፣ ልብስ መቀየር አልችል። የሆነ ነገር ለየት ያለ ነገር ካደረግኩኝ ለምንድን ነው ይሄን ያረግሽው? ለምንድን ነው ነው፣ ማንን ልታወሪ ነው? በገዛ ገላዬ በገዛ ልብሴ በገዛ ጸጉሬ የሆነች ፍርድ ቤት ምንድን ነው ይሄ? እንትን ጠበቃ በሏት ሴትዮ ማለት ነው። ምንድን ነው ይሄ? ምንድን ነው? በቃ ለዛ ነው። ባገኘሁት አጋጣሚ ግን እነሱ ሲመጡ፣ በምንም በቡትቶም ይሁን በምን እመጣላችኋለሁ። እሺ፣ ስለ መልኬ አትጨነቁ። ማወራውን ነገር ብቻ አዳምጡ፣ ላይክ አድርጉ፣ ለአብርሽ አድርሱልኝ እና አብርሽ አፍዷል ድሮ ማድረግ ነው የፈለገው። እና ሄርሜላም ቼካፕሽ ተሳክቷል። ስለዚህ ቀጣይ ደግሞ ስታደርጉ አሳዩ። የቀራቸው እሱ አደለን። ስታሳዩ ስታደርጉ አሳዩ። መጀመሪያው ነው እያሸሹ ምናምን ምናምን ነበር አይደል እየሳምሹ ምናምን አሁን ደግሞ ስታደርጉ በስነ ስርዓት አሳዩን። ይህንን ነው ማለት የምፈልገው እና ነገ በደንብ እመጣላችኋለሁኝ። ዛሬ ሰውየውም አለ ሴትየውም አሉ፣ ድምፄ እየረበሸ ነው። ነገ ግን ደና አድርጌ ወቅጣቸዋለሁኝ። እልምሆም የታሰበበት የተፈለገ ነገር ነው እያደረጉ ያሉት። ይሄ ልታምኑና ልትረዱ ይገባል። ገባችኋል? የተፈለገ ነገር ነው የተደረገው። አብርሽ ህልውና ላይ ያለ ነገር ነው የተደረገው እና አይ ድነቃችሁ፣ አትገረሙ። እሺ አትገረሙ። ቀጣይ እንግዲህ እርግዝና ጠብቁ፣ ድንገት ተከሰተ ምናምን ጠብቁ። እሺ ዩቲዩበሮች ነገር መጨረሻቸው እንደዚህ ስለሆነ ማለት ነው። አንዳቸውም በስነስርዓት ህይወታቸውን በስነስርዓት ሲጀምሩ አላሳዩንም። አንዳቸውም በወግ በማድረግ ሽማግሌ ተልኮ ምናምን አያሳዩንም። እንቦጭሎቅሎቅሎቅሎቅ ያለ ህይወት እና ሄርሜላ እንኳን ወደዚህ ሲኦል በሰላም ተቀላቀለሽ። አዲስ አይደለሽ እንኳን ተቀላቀልሽ ነው የምለው። ሌላ ነገር ምንም ነገር አይደለም። ይሄን ቪዲዮ ለማየት ስገባ ተሰባብር የነበረ ቤተሰብ ነገ በደንብ አድርጋችሁ ጠብቁኝ፣ ወቅጣችኋለሁኝ። ለዛሬ ግን ይሄ በቃችኋል፣ አድርሱልኝ። እሺ፣ ተመቻችታችኋል፣ ተፈላልጋችኋል፣ ተሸካሸኩ። በቃ ተሸካሸኩ፣ ማንም ከልካ የለም። በቃ አንተም ፈር መሰትሃል። እንግዲህ የልጅ እናቷ ግን ታሳዝናለች። ቆዩ፣ የልጅ እናቷ አንጀት ነው የምትበላው። የልጅ እናቷ ሄርሙ መጨረሻሽ ምን እንደሚሆን የዘራሹን እንደምታጅነው ነው የምነግርሽ። ማለት ነው የልጅ እናቷ ታሳዝንሽ። በዚህ ልክ በዚህ ልክ እኔ በቪዲዮ ብዙ መረጃ ስለያዝኩባቸው ነው። ገባችኋል? ብዙ ነገር ብዙ ነገር ስለያዝኩባቸው ነው። ለማንኛውም አሁን ሰው እየረበሽኩ ነው፣ ነገ በሰፊው እመጣላቸዋለሁ። እሺ፣ ሴትዬም ሰውየውም ስራ ስለሚሆኑ ነገ በሰፊው እንቅራቸዋለን። እስከዛው ግን ይሄን ቪዲዮ ላይክ አድርጉ።